አንቺ ሬ ተነስተሽ እየሳት ማበላሸት ትችያለሽ። መጥፋት እኮ ነው፣ መሄድ እኮ አይደለም። አለይኩም ወራህመቱላሂ ወበረካቱህ ውድ እና የተከበረችው የቻናሌ ቤተሰቦች እንደት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሀምድሊላሂ። እንግዲህ በአዲስ ቪዲዮ መጥቻለሁ። አይታችኋል ቪዲዮ ብሩኬና ሀይሚ ቪዲዮ ለቀዋሉ እንግዲህ ብሩኬ ታሞ ያው ፕራንክ ነው እንበል፣ መጨረሻውን እንግዲህ ፕራንክ ሊሆንም ይችላል፣ ግን ያስደነግጣል፣ አስደንጋጭ ነገር ነው። ሀይሚ ሄዳ እንግዲህ ታሞ ደንግጣ በአጋጣሚ ሄዳ ብሩኬ ሂጂ ብሎ አባሯታል። ሀይሚዬም ማለት ነው እንግዲህ መጨረሻው ፕራንክ ይሁንልን እንበል። ፕራንክ ይሆናል እንጂ አይጨካከኑም ማለት ነው። አንቺ የፈለግሽው ነገር አድርገሽ፣ ብሎ በጣም ሂጂ ሂጂ ሄጂ ሂጂ። ግራ ገብቶናል እያሉ ነው። በጣም እንግዲህ እሱ ታሞ ልጠይቀው ሄዳ ነው ወዲያው ያወጣት ማለት ነው። መጨረሻው ፕራንኪውን እንበል እንግዲህ። ፕራንኪውን ተጀመረ እንግዲህ አሁንም ጀመሩ። ስራቸውን ጀምሮ ምን ይሻላል? ምን ጨረቃ ፋሚሊዎች፣ ለማንኛውም አንተ ተረጋጉ፣ አትጨናነቁ። አይለያዩም አይጣሉ ያው መጨረሻው ፕራንክ ይሆናል ማለት ነው እንጂ እኔ እንጃ የእውነት ይሆናል ብዬ አላስብም። ወይ እንደ ባለፈው ያው ጭቅጭቅ ነው ወይ ደግሞ መጨረሻው ፕራንክ ይሆናል እንጂ መቼም አይለያዩም አይጣሉም። ብሩኬ አይጨክንባትም አይጨክንባትም፣ እላችኋለሁ ውዶች ጨረካ ፋሚሊዎች እንግዲህ ብሩኬ ያለ ይራም ይማር ሀይሚያንቺ ደግሞ ተረጋጊያንቺም ባንቺ አይጨክንም። ተናዶ ብለን እንዴት ሊሆን ይችላል? እንግዲህ ጤናውን ይመልስለት፣ መጨረሻውን ለማየት ያብቃን። እንግዲህ ጭቅጭቁ ተጀመረ፣ ተጀመረ፣ ተጀመረ፣ ተጀመረ። እንግዲህ እነሱ ምንድነው አብረሽ እንደባለፈው ጀምሯል። ምን እንደሚሻል አናውቅም። ብቻ ትግስቱን ይስጠን፣ ትግስቱን ይስጠን፣ ትግስቱን ይስጠን፣ ትግስቱን ይስጠን።